ሌባውን ያ ገባ ከዚህኛው ብሄር ይሻለው ከሳ አያ ለማንም አትረቡ። የምናቸ ትሰበሰባላችሁ ወይ በእግር ኳስ ትሰበሰባላችሁ ወይ በሃይማኖት ትሰበሰባላችሁ ወይ በሆነ ካምፓኒ ስም ስም ነው። ልክ እንደ ካምፓኒ ሪቦክ፣ አዲዳስ፣ ናይኪ ስም ናችሁ ሁላችሁ። ብሄርም ስም ነው፣ ሀገርም ስም ነው፣ ልብስም ስም ነው፣ ባንዲራም ስም ነው። ሰውነት የሚባል ነገር ጠፍቷል። ያስቀባት ሁላችሁን ምን ያልፈልጋችሁ፣ በነገራችን ላይ ሰው መሆን። እኔ ብቻዬን ይን ድምፅ የማሰማት ከቻልኩ እግዚአብሔር ራቁቴ ነው። እች ማሰማት ይችላል። ግን መቼስ አብሮ ሲኮን ነው ይሻለው። ሞር እኔ ብቻዬን እዚህ ጋር የማደርጋቸው ነገሮች ለውጥ ቢያመጡ ኖሮ ማረፍ ሲደስ ይለ ነበር። እና ይህንን ለምበለው በተቻለ አቅም፣ ካልሆነ ደግሞ እንደኔ አይነት ሰዎች ካላችሁ ልንገራችሁ ብዙ ጊዜ አውሮፓ ያለው ኮሚኒቲ ኮሚኒቲ ለመጠጥ ለአዝማሪ ምናምን ይሰባሰባል። ኢትዮጵያኖች ሲቸገሩ ግን የለም። ስለዚህ እግር ኳሱ ሲዘጋጅ አትሄዱ፣ ሆዳ አትሄዱ፣ አትሄዱ። ምክንያቱም አሁን ፍራንክፈርት ዝግጅት አለ፣ ግን ወገኖቻችን እየተሰቃዩ ማለት ነው። እመኑ፣ ልክ ፍራንክፈርት ላይ ዝግጅት ሲዘጋጅ በፕሌን አይቀራችሁም ስትመጡ ማለት ነው ስትመጡ ልጆቻችሁን ባላችሁን፣ ሜካፓችሁን፣ ልብሳችሁን እና ይዛችሁ ከፕሌን ልትመጡ ነው ማለት ነው። ፕሌን ከአሜሪካ ከተለ ስንቸገርብን፣ የት ናቸው ልጆቻችን? እንደዚህ ሲሰቃዩ የት ናቸው? እንደ ሀገር ችግር ሲኖርብን የት ናቸው? ስለዚህ ቀጧቸው። ኢትዮጵያ የላችሁ መንግስትን መጣት እንደምንችልበ እንደዚ ነገር ስንቀጣቸው ስንቀጣቸው ልት ይገባል ኮሚኒቲ እኮ ማለት ለደስታ ብቻ ይባላለን? ብር ለመሰት ኮሚኒቲ ማለት ኮሚኒቲ፣ ካልቸራችን፣ ቋንቋችን፣ ላንጎቻችን። በጣም በጣም ያናደደኝ ነገር ሕጻናቶች ላይ ሲተኳኮሱ ነበር። ሕፃናቶች ላይ እንደዚህ ተኩስ ሲለማመዱባቸው ነበር። ስለዚህ ያል ዘጠና ኦኬ ዘጠና ኦኬ። አይ ግዴታ መንግስት ማውረድ አለብን። መንግስት ማውረድ አለበት። መንግስት እስከምናወርዱ ድረስ ያንን እስከምናወርዱ ድረስ እዚጋ ያሉት ወገኖቻቸውን እናክረፋቸው እናክረፋቸው ባቸ ይህንን ግን ለማድረግ ደግሞ እያንዳንዳቸው የተሸጎራቸው የተሸጎራቸው ናቸው። ኮሚኒቲ ላይ ያላቸው አስፈቅዱላቸው። ያ አንድ ሌተር ነው ኢሜይል ነው ከነዚህ ኃላፊነቱን የሚያስ የጀርመን መንግስትና ፖሊስ እናንተ አይደላችሁ ቀላል ነገር አንተ አብረን መውጣት የለብንም። ኃላፊነቱን የሚወስደ መንግስት ነው። በዚህ በዚህ በዚህ ጊዜ እንደዚህ እንደዚህ አይነት ችግር ስላለብን ሰልፍ ወጥተን በእነዚህ እነዚህ አይነት እንደዚህ እንደዚህ አይነት ቦታ ላይ ማስፈቀድ ትዌንቲ ፎር አወርስ። እስከዛ ድረስ መልስ ይመልሳል ሰው ያ ኦር ነው ምንድነው ችግራቸው? ልጆቹ ማስፈቀድ አይችሉም። ሌሎች ልጆች ማስፈቀድ አይችሉም። አብራችሁ ማደራጅ ለምን? ለሱ ጊዜ የላችሁማ። እናንተ ጊዜ ያላችሁ ቢራ መጥቶ ለሚገዛችሁ ለኮንሰርታችሁ ጊዜ፣ እናንተ ጊዜ ያላችሁ እናንተ ለምትሸጡት ነገር ወጣቱ ናቸው የሚጠጣበት የሚያጨስበት፣ የሚቅምበት ነው። ይሄ ነው ጊዜ ያላችሁ። አትሊስት ኮሚኒቲ የኢትዮጵያን ኮሚኒቲ ሰብስባችሁ ልጆች እኔ እኮ የዚህ ሀገር፣ በተለይ የአውሮፓ ኮሚኒቲ ለኢትዮጵያች ምን እንደሚሰራ አላቅም። ኢምባሲው ምን እንደሚሰራ አላቅም። የሚቀርስ አድርጉ። ኢምባሲው በስነስርዓት ፓስፖርት አይሰጥም። ለስነስርዓት ከስተመሮችን ዜጎችን አያስተናግድም። ቆንስላንት የተባለው ምንም የሚያደርገው ነገር የለም። ኮሚኒቲ የተባለ የሄከር እታች ያለው ደግሞ ለመሸጓበር እና አብሮ ኬክ ለመብላት ራት ለመብራት የተወሰኑ ኮሚኒቲዎች ይቀጣጠራሉ፣ እራት ይበላሉ። አለቀ። ከዛ በኋላ ከመንግስት ከአውሮፓያኖች የሚገኘውን ገንዘብ ትበላላችሁ። እስዋስ ይሄ ነው ስለ ምክንያቱም ስለማቀው ስለማቀው ስለማቀው ገባችሁ። የእናንተ ደደብነት ነው። ወገናችንን እራሱ ለስደት እና ለዚህ ሁላ እኛ ኩሩ ብንሆን ዓለም ሀገር ያሉትን ኤምባሲው ምን ይሰራል? ምንም። አንድ ኢትዮጵያዊ ስትበደል ሙቋ ሲደፋባት ምን አባታችሁ ትሰራላችሁ? ምንም አትሰሩም። የተቀመጥክበትን መቀመጫ ኃላፊነት አትወስድም። እያንዳንድ ኢትዮጵያዊ ማለት ነው፣ አንተ ኃላፊነት የምትወስዱ ሴት ለመሸንጎር ብቻ እዛ ላይ ቁጭ ብለ ከረባትን ለማድረግ ነው እንጂ ስራን ባግባባት ትሰራል። ስለዚህ እኛ ደግሞ እንደ ህዝብ ማለት ነው መቅጣት ያለባቸው መቅጣት ያለባችሁ፣ የሚያዘጋጁትን ኳስ አትሂዱ፣ አትሂዱ የት ትሄዳላችሁ መሰላችሁ? በእነሱ ስም የሚያዘጋጅ፣ የእናንተ የራሳችሁ ሰው ዲጂ አዘጋጅ፣ ጨፍሩ፣ ሜዳው ላይ ትሄዱ። የእነሱን መጠጣ ፍጥሩ፣ የእነሱን ምግብ አትግዙ። በተለይ ምክንያቱም ከዛ ሴልት ላይ ብዙ ገንዘብ ነው የሚያገኙት። የት ገንዘብ የሚሄዳው? ምንድን ነው የሚያደርጉት? ለኢትዮጵያ መንግስት ይረዱታል? ኖ ኖ። ለኢትዮጵያ ህዝብ ይረዱታል? ኖ ኖ። ለኢትዮጵያ ለተራሮ ህዝብ ይረዳሉ። እኔ አንዳንድ ጊዜ የሚሰራውን ነገር ሌባ ብቻ ነው። ከውጭ እርዳታ ይገኛል አውሮፓ እንደ መሸፍ እንደ አንድ ፈርአይ ምን ይባላል፣ እንደ ስትገናኙ ገንዘብ ይሰጣቸዋል። ስለ እናንተ ይህንን ይህን ላይሰንስ ስላላቸው ብቻ። እሱ ገንዘብ የት ነው የሚሄደው? ለሰውየው ነው? ለማን ነው? ለማን ነው? ከባቱ የአውሮፓ የአውሮፓ የአሜሪካ ነው። ቀለቅ ብላችሁ ብታዩት ኢትዮጵያ ካለው ሙስና የበለጠ እንጂ አልመሳለም። በሺ እና በመቶ ሺህ ዶላር ነው የሚያደርጉት። እሱኩ ግን አንድ ኢትዮጵያዊ ስትቸገር፣ ሬሳ እንኳን ሬሳ እንኳን ለመጫን ማለት ነው፣ ሬሳ ለመጫን ኮሚኒቲው አያዋጣም። እኛን የምናዋጣው ኧረ ምንድነው ኮሚኒቲ? ስለዚህ የራሳችንን እድር እንሰብስብ ብዬ እድር ሰበሰብኩ። ጠመዱ። የራሳችንን የሴቶች እድር ብዬ ሰበሰብኩ። የሴቶች ማህበር ብዬ ሰበስብ፣ እኔን ለመምታት ሲያዘጋጁ የራሳቸውን መትቼ በታተኛቸው። ወጣ። ይሄን ባት እኔ ባለውበት ከተማ ማለት እኔ ራስ ያቋቋምት ፈርአኝ እና ይኸውላችሁ ጋይስ አንድ ነገር ሊንገራችሁ እንደ አንድ ያ እነሱ የማይሰሩልን ከሆነ እኛ ምን ላይ ነው የምንሰራው? ኳሱ ላይ መበጥበጥ ኳሱ ላይ አለመገኘት፣ ኮንሰርታቸውን በመቶ ሺህ ብር ምናምን ዘፋኝ ሲያመጡ፣ አለም ይሄ መቅጣት። የዛኔ ሲከስሩ ያውቁታል። ይደባደባሉ እርስ በራስ በጽፍ። ይሄ ብቻ ነው ምክንያት ሰላም አይሰጥ የምንወጣው እና በተቻላቸው አቅም ድምፅ እናንተ ችግር ይታወቃላችሁ። እና በተለይ ደግሞ የኢትዮ ምናምን ለዘፈን ጊዜ ተጠብቆ ተጨንቆ በጣም የሚገርም እኔ ኢትዮ ፉትቦል የምትባሉ የኢትዮ ኮንሰርት የምትባሉ ኢትዮ ምናምን እግዚአብሔር ምስክሬ ነው መዘጋት። ምክንያቱም ኢትዮጵያኖች ሲቸገሩ አምስት ሳንቲም አታደርጉም። ከድሮ ጀምሮ እኔ ከእናንተ ጋር የምጣለው በዛ ነው። የችግር ጊዜ ችግር የለው ግን ፉትቦሉ ሲመጣ የኢትዮጵያኖች መሰብሰቢያ፣ ለደስታ ለደስታ ጊዜማ ገንዘብ ካለ አንተራሽ ብቻ ነ የራሱ ብቻ ስታዲየሙ መከራ ይችላሉ። የሆነ ችግር ሲመጣ ግን የአውሮፓ አውሮፓ ምክርባል እናንተ ማለት ነው እናንተ ይሄ የእንትን ጊዜ እንትን የምትሉት ኢትዮጵያኖች ከድሮም ጀምሮ ኢትዮጵያን እህቶቻችን ሲቸገሩ ወንድሞቻችን በሊቢያ በምናም ሲታረዱ፣ እኛቱ እንደዚ አይነት ነገር ነጻ ነን ብላችሁ እኔ የጠላችሁ አንደና በዛ ነው በዛም እኔ ዙራት ዙራት አንድ ብሔር ዋና የባህል ቀን እኔ ስቸገር ግን ለጥቅም ጊዜ የለውም። እኔ መደሰት ከፈለኩኝ ነጭ ፌዝ መደሰት ይችላል። ጋሜት ባቸው ይሄ ነው ትልቅ ችግራቸው። አከሌን አዝማሪ ለማምጣት አንደኛ ናቸው፣ ለማራገጥ እና ሶስት አራት ቀን ቁጭ ብሎ እንትን ለማለት አንደኛ ናቸው። ግን እነዚህ ኢትዮጵያ እናንተ ጋር መጫው ማለት የሚደሱት ኢትዮጵያኖች በሚመጡበት መንገድ እኔ እኔ እስከመቼ ማለፋታችሁ ሴ ባት

ትላንትና ነው መሰለኝ የጻፈን ያየሁት። አሁን ነው ሁለት ወንድሞቹ እዛ ናቸው ያሉት እና ስቃይ ላይ ናቸው እና እባክሽን ምናምን ሲለኝ፣ እኔ ምን እኔ ዛሬም በባህር አይመጣም እንኳን እስካሁን ድረስ እዚህ ተዘብዝፋችሁ እዚህ ቁጭ ብላችሁ ሽሮ እና በርበሬ ከምትሉ ምን ያደርጋል ኮሚኒቲ? ምንድን የሚሰራው ኮሚኒቲ ኮሚኒቲ ይሄ የኢትዮጵያ ኮሚኒቲ ማለት ነው። ይሄ ምን ይሰራል የኢትዮጵያ ኮሚኒቲ? የኢትዮጵያ ኮሚኒቲ ገንዘብ ለማግኘት ነው አይደለም? በነገራችን ላይ የኢትዮጵያ ኮሚኒቲ የያዛችሁ በሙሉ ቁጭ ብላችሁ ያልታወቀባችሁ ሌቦች ናቸው። ምክንያቱም የሚሰጥ ጥቅም ስላለን ለጥቅማችሁ ስትሆኑ፣ ለዚህ ነው እኔ ምጠላችሁ ከድሮም ጀምሮ የምጠላችሁ ለምን እንደሆነ ታውቃላችሁ። ከድሮም ጀምሮ እናንተ ገንዘብ የገንዘብ ጥቅም ሀበሻ ሲባል ያው አየናቸው እና ከላይም አየናቸው። አማራንን ብለው አማራን እያባሉ ሀገራቸው ውስጥ የአማራ ሕዝብ መከራውን ይበላል፣ ስቃዩን ይበላል። እነሱ ግን መኪና እየገዛችሁ ትኖራላችሁ። የሆነ የእናንተ ጉዳይ ኤኒወይ ያ ኤን ወይ አንድ ነገር ልንገራ፣ ሆዳም ብቻ አለ ቦዳም ና ከሱ ሚያል እና፣ እናንተ በባህር ነው አይደል የመጣችሁት፣ ናይንቲ ናይን ፐርሰንት ማለት ኢትዮጵያኖች በባህር ነው። በጣም የሚያሳዝነኝ ለካ ብዛት ማለት ጥቅም የለውም። ከብዛት ጥራት የሚባለው ነገር በኤርትራያኖች አመኑ። ኤርትራኖች እስካሁን ድረስ ወደ ሰባት ስምንት ስድስት ወደ ሰባት ስድስት ከተማ ሰልፍ ወጥተዋል እግዚአብሔር ምስክሬ ነው ሰባት ስድስት ከተማ ሰልፍ ወጥተዋል ወደ ስድስት ሰባት ከተማ ማለት ነው እኔ ግን የምለው ምንድን ነው ለምንድን ነው ሰልፍ የማትወጡት ምንድን ነው ችግሩ ኮሚኒቲው ይሄ በተለይ አውሮፓ ውስጥ ኮሚኒቲውን የያዘው ሆዳም ነው ሲጀመር ከእርሳምና ሆዳም ነው ያለው፣ ስጡንና ወይም ደግሞ በግላቸው ወይ የምትወጡ ከሆነ እኔ ያስፈቅድላቸዋለሁ፣ እኛ እናስፈቅድላቸዋለን። ፍራንክፈርት የሆነ ነገር ግን እግዚአብሔር እኔ ኤርትራያኖችን አደነቅኳቸው። ቢያንስ ወደ ስድስት ከተማ ወጥተዋል። ኢብን ጣሊያን ሀገር ውስጥ ወጥተዋል፣ የሆነ ሲዲን ይሁን የሆነ ሀገር ውስጥ ወጥተዋል፣ እስካንዲቢያ ውስጥ ወጥተዋል። አንድ ኢትዮጵያ ግን አልወጣም። አንድ ኧረ ወይኔ ተቃጠልኩ። እኔማ እኔ ግን እውነት ግን እናንተ በቃ አረንጓዴ፣ ቢጫ ቀይ ለብሶ እዚህ ላይ ገንዘብ ከመስራት በስተቀረ ሌላ ምንም የምታውቁት ነገር የለም አይደል? ምንድን ነው ችግሩ? እረፍት የሚኖራችሁ ሰዓት ላይ ምን አለበት እስከሚቀጥለው ሳምንት ድረስ ምትወጡ። እንደው ምን እንግዶች ናቸው። ትናንሽ ሰዎች ብለጡ። ትንሽ ትንሽ ሰው ትንሽ ሰው ብለጡ። ብሔር ቢሆን ይወጣል። ኖ ኖ ኖ ኖ፣ ይሄ እኮ የብሔር ጉዳይ ልክ ነሽ። ምን ያ በብሔር አይገባም። ኦኬ እኔ እኮ ግራ የገባን እኮ እኔ ኢቨን እንግላንዶችን ጠብቄ ነበር። ጀርመኖችን ጠብቄ ነበር። ጀርመን እና ዩኬን ጠብቂያችሁ ነበር። ምክንያቱም በብዛት ያላችሁት ፍራንክፈርት ጀርመን ውስጥ ያላችሁት ባህር ኃይሎች ናቸው፣ ኢትዮጵያን ባህር ኃይሎች። ዩኬም ያላችሁት ኢትዮጵያ ባህር ኃይሎች ናቸው። የምን አባቱ ፖለቲካ ነው? ፖለቲካውን ሁን በፖለቲካ ቢሆን ከኔ የበለጠ እንትን የለም። እኔ ወጣ ነበረ አያገባኝም ማለት ይችል ነበረ። ግን እዛ ውስጥ ኦሮሞ አለ፣ ትግሬ አለ፣ ሱማሊያ አለ፣ ኤርትራዊ አለ። ገባችሁ? እንዴት እንደሚያሳዝኑ አይደላችሁ። እናንተኮ አይደላችሁ። ከእናንተ እኮ የሚጠበቀው ትዊተር ላይ ድና ሰልፍ መውጣት ነው። አንድ ብትወጡ። ገባችሁ? ዩናይትድ ኔሽን፣ ሌሎች ሌሎች የሰብአዊ መብት እንትኖች፣ ሌላ ኦርጋናይዜሽን ድርጅቶች ግባት ይችላሉ እኮ ነው። ይሄ እኮ ከኢትዮጵያ መንግስት ጋር እኮ የሚያያይዘው ነገር እኮ የለም። ለምን ትፈራላችሁ? ምድረ ሙቃም በሙሉ ይሄ እኮ ከኢትዮጵያ መንግስት ጋር አያይዘው እንዲያውም ሞር ችግራችሁ ነው የሚታየው፣ ስደት እንዳለ ነው የሚታየው። እናንተ እኳ ትጎዙ። እኛ ድምፅ የምንሆነው ለልጆቹ ብቻ ነው። ምክንያቱም እንዲህ ህጻናት ላይ እኮ እንደዚህ እኮ ነው የሚለማመዱት እኮ እየተኮሱ ማለት ነው። እኔ የምለው ግን እናንተ በዛ በኩል አደለ የመጣችሁት አሁን እዚህ ተጋድመሽ እኔ ሊውስ ቤት ሆናለኝ እኔ እንዲ ያለኝ በሙሉ በሙ በዛ በኩል ለምን የመጣችሁት ለምን ለምን አትወጡት ለምን ነው ጫና የማታረጉት ከእንደገና ደግሞ ኮሚኒቲውን የያዛችሁ ይሄ እንደሚባለው ኮንስላ ኮሚኒቲ ይሄ የእግር ኳሱ እንዲሁም ንገራችሁ አደለም አንዳንድ ጊዜ እናንተ ጅሎች ናቸው እግር ኳስ ላይ የአውሮፓ እግር ኳስ ላይ ልንገራችሁ፣ እንዴት እንደምታስገድዷቸው የአውሮፓ እግር ኳስ ላይ እኛ እንደዚህ ሀገር ኮሚኒቲ፣ እንደዚህ ሀገር ኮሚኒቲ ነን እያሉ ለገቢያቸው ሲሉ የአውሮፓ የኢትዮ አውሮፓ ፉትቦል ላችሁ በመቶ ሺና በምናምን ሺ ብር ነው ዶላር የሚያገኙ ከኢትዮጵያ ስፖርት ፌዴሬሽን ከአውሮፓ ስፖርት ፌዴሬሽን እንዲሁም ደግሞ ከሚሸጧቸው ከሚያደርጓቸው ምናምን ነገሮች፣ ልንገርሽ እያንዳንድ ዱር እየጫት የምትቀም በብሎ አራዳውያ በዛ በኩል የምታልቀው አንተ ነው። ኦኬ። በአስቸኳይ አውሮፓ ውስጥ ንቅንቅ ያላለ ንቅንቅ የሚል ሰልፍ ካልተደረገ እውነቱን ልንገራችሁ፣ ኳሱ ላይ ፍራንክፈርት ስሩላችሁ ቶሎ። ምክንያቱም እነሱ ገንዘብ ያገኙበታል፣ በስደተኛ ስም እነሱ እኮ ሲያዘጋጃሉ፣ በስደተኛ ስም እነሱ በኢትዮጵያ ስም ኪሳቸው። ይሄ ኮሚኒቲ የሚባለው ይሄ ፍራንክፈርት፣ ሙንሽን፣ ይሄ ምናምን ምንጥርቅስ፣ ይሄ ሆላንድ፣ አምስተርዳም፣ ጣሊያን፣ ይሄ ምናምን የሚባለው ገንዘብ ያገኛል። ኦኬ፣ ገንዘብ ያገኛል። የእኛ ልጆች ግን ሊቢያ ይሰቃያሉ። እነዚህ ኮሚኒቲዎች ማስፈቀድ ይችላሉ። የሚጠቀባቸው ኤምባሲውን ማን ኤምባሲ ነው፣ ማንሻፍቱን የያዙ ናቸው። ያ ህጋዊ ወረቀት ማንሻፍት ማለት ለኳስ ብቻ አይደለም፣ የኢትዮጵያ ኮሚኒቲ ማለት ነው። ገባችሁ? በየሀገሩ ጥቃቅን ጥቃቅን ጥቃቅን ነገር የሚቀበሉት ማለት ነው። ስለዚህ ምን ታደርጋላችሁ? በተለይ አሁን እያንዳንዱ ሀገር እኔ ድሮ እንደዛ ነበር ማስገድዳቸው፣ ድሮ ድሮ ድሮ ማለት ነው። እንደዚህ እንትን ሲባል እንደዛ ነው ማረጋቸው፣ ምክንያቱም ያውቀዋል።